ሰላም ቤተሰብ፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር እያደረጋችሁ ተባባሉ። ምራቴ እንዴት ነሽልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነሽ? እንኳን ደህና መጣሽ። ቀለም የለሽም እዚህ ቤት እና ሰብስክራይብ አድርገሽኛል። ምራቴ እንዴት ነሽ? በሌላ ስልክ ነው እያየሁት ያለሁት እና ድምፁን ከፍቼው ነው። ደግሞ ኮሜንት በራሱ ማያት አይቻልም ለካ። ቀለም ልቀባሽ እስኪ፣ የት ነው ያለሽው? እንዴት ነው መጣውልሽን? እንኳን እንደናመጣሽ ልኝ እኔ ውድ። እንዴት ነው የሚቀባ ተጣፋይ ነው እንዴ? ይሄ ነው ወረ ቻናልሽን እኮ ዞር ዞር እያየሁት እና ለካ የበፊቱ አደለም ይገርም ነው። እንዴት በሌላ መቀባት አይቻልም እንዴ? ሀ በሌላ አካውንት ስለገባው ነው ለካ። ቆይ በራሱ ልምጣ በራሴ ልምጣ እስኪ ፋሚሊ ላይክ ሼር ፕሊዝ ላይክ ሼር እያደረጋቸው አይቻልም በሌላ የሚገርም ነው። አይ በሌላ ለካ አይቻልም። በራሴ አካውንት መጣ ቀብቼ ሻለው። እስኪ ቸክ አድርግልኝ እና እንዴት እየደልሽ ነው? ያው ቀደም እንዴት ነው? ምን አይነት ቻናል ነው ማለት እኔ ስንትን አላልኩትም። እንዴት ግን እኮ በባለፈው ሰርኬ ልካል ማናት የገጠልካለች ማለት ነው። ከዛ ስገባ ሰብስክራይብ ተደርጓል የደወል ምልክቱም በርቷል። እንዲ ከዛ ዋው ደስ ሲል በቃ በሩ ተመለሰላት አልኩኝ ማለት ነው። ከዛ ቪዲዮ ትንሽ እንዳጫወጥኩኝ ኮሜንት አላስቀመጥኩም። በዛው ሂጅ አለው ስራ ይዤ ማለት ነው። ከዛ ረስቼው ቀረው። እና አዲሱ ቻናሯ ብላ ነው የላከች። ልጅ ግን ተሳስታ ነው እንደ ገጠር ብዬ ነው እንጂ እንደዛ ነው። ቀዝቅዟል። ቤት ሻው ቀዘቀዘ እኮ። ያው ትቸው ስለቆየው ማለት ነው። ናይ አይፈረድበትም። ትቸው ስለቆየው ነው። እንግዲህ እንደዚህ ሲንቀሳቀስ ይነሳል ብዬ ነው እንዲሁ የገባው ማለት ነው። እስኪ ልቀይረው ቪዲዮውን። አዎ ሀገራችን ትክየ ጎበኛችሁ፣ ስዊዘርላንድን በጣም ድንቅ ተፈጥሮ ነው ያላት እና በጣም ደስ የሚል ላይን ማራኪ ነው ያላት ተፈጥሮ። የምር በጣም ነው ደስ የምትል፣ በተለይ በበጋዛ ተስማ እና ይችን ትመስላለች ያለንባት ሀገር አሁን እቀሰ አንቀሳቅሽ? አዎ እያንቀሳቀስኩት ነ እያንቀሳቀስኩት ነው። እንደዚህ በትርፍ ሰዓቴ ያው በነፃ ሰዓቴ ማለት ነው። እና እንደዚህ ነው ሀገሩ ስዊዘርላንድችን ትመስላለች። በጣም ደስ የምትል ተፈጥሮ ነው ያላት። ብቻ አቀማመጧ ምናምን ጋራው ሸንተረሩ ምናምን በተለይ ወደ ውሃ አካባቢው ብትሄጂ በስማ የሆነ በቃ የሌለ ተፈጥሮ ነው ያላት እና በጣም አረንጓዴ በአረንጓዴ አሁን የሚታየው ማለት ነው። የእውነት ዝም ብሎ እንትን ነው አረንጓዴ ነው በቃ። በበጋ ሰዓት ነው ይሄ ማለት ነው። ይሄ ገጠራማው ክፍል ነው። ፏፏቴው አይታይሽም? አው ያምራል። እና እንዴት ነው እያንቀሳቀሽው ነው ወይስ እንዴት ነው? እና እንዴት ነው ቤተሰብስ? ትደውያለሽ ወይ? እንዴት ናቸው? እስኪ ለጉብኝት አትመጡም እንዴ? ነው እንጂ በር አለው በሌላ ስልክ ሳየው በር አለው። ደህና ነው ግን ይዞሻል አለ ስም በር አዎ፣ ያው እስከሚለምድ ድረስ ነው እስከሚለምድ ድረስ ነው። ችግር የለም። ግን እንዴት ነው ይሄ ገጠርዬ ያለችው እንዴት ነው? ማለት አልገባኝም። ተሸምቶ ነው አለች። ይሸመታል እንዴ እያልኩ ነበር። እና እንዴት ነው የምር ሰው በጊፍት መልኩ ሰጥቶች ነው ወይስ ገዝተሽ ነው? አልገባኝም። ወደ ውስጥ ወደ ታች ወርጄ ስክሮል እያደረኳቸው ነበር። እና ያው ቻናሉ ዜና ምናምን ያቀርብ ነበር መሰለኝ። ማለት ዜና ስልሽ ያው የሀገራችን ነገር ምናምን የሀገራችንን ዘገባ ምናምን ይዘግባል መሰለኝ። ወደ ታች ታምኔሉን ሳየው ማን ነው ግን እዚህ በፊት እኮ ድምፁን ራሱ ያው ከፍቻ አላየውትም እንጂ በታምኔል ሳየው ነበረ። ከፍቻ ግን አላየውትም ቪዲዮን ድምፁን ለመለየት ማለት ነው። ብሊ ሰብስክራይብ ማይ ቻናል ኤንድ ሳፖርት ፋሚሊ ላይክ እያደረጋችው ሰባት ሰው አለ። እስኪ ላይክ ላይክ እያደረጋችው የምትችሉ ደግሞ ሼር አድርጉልኝ በቅንነት ማለት ነው፣ በቅንነት ቻናሌ ትንሽ ይንቀሳቀስልኝ፣ አብረን እንደግ በሽመታ በስንት ሸመት በቻለ በቻለ እንላለን እኛ በሀገራችን ማለት ነው። የገጠር ገቢያ ምናምን ስንገበያይ ምን እናደርጋለን። ምስል የሆነ ለውጥ ምናምን ሲኖር ማለት ነው። ለምሳሌ ባቄላና ገብስ ወይም ስንዴ ወይ የሆነ ብቻ እህል ነገር ለመለወጥ ስናስብ እኛ ምን እንላለን በአይነቱ በራሱ ሲሆን የሆነ በቻለ እንላለን ማለት ነው። ያ ማለት አንድ ባንድ ማለት ነው። ምንድነው የሚባለው ደግሞ ምንድነው የሚባለው ማለት አንዱ በለጤልና ለምሳሌ ተልባና ባቄላ ወይ በርበሬና ባቄላ ወይ ገብስ አንዱ በለጥ ይላል፣ አንዱ ከፍ ይላል። እንደዛ ሲሆን በመጠያ ነው የምንለውጥ ማለት ነው። እና በጣም ደስ ይላል እንደዚህ አይነት ግብይት። እና እስኪ ላይክ ሼር እያደረጋችሁ ቤተሰብ ገባገባ ገባ ባሉ እስኪ፣ የተኛ ቻናል ነው ሲቀስቅሱት፣ ቀስቀስ አድርጉት እስኪ ባህሩ ደግሞ ይሄን ይመስላል ምራቴ ገጠሩ ክፍል ይሄን ይመስላል የገጠሩ ክፍል ማለት ነው ባህሩን አይተሽዋል እና ሳውዲ እንዴት ናት? ሳውዲ ሙቀት ነው ወይስ በረዶ? ማለት በረዶ ነው። በእኛማ አሁን ክረምት እየገባ ነው። በተራራ አካባቢ በረዶ ጀምሯል እና ጥሩ ነው። እንግዲህ ክረምት ለሚወድ ሰው አሪፍ ነው። የት ቲቪ ስላለ እኮ ሳይለንት አድርጌው ነው። ከፍተኛው ቪዲዮ። ይህ የምታየውማ ባቡር ነው። ከፍተኛው ቪዲዮ ከሆነ ሊሆን ይችላል። ይሄ ደግሞ ይህ የሚሄደው ባቡር ነው። ቲቪ ስላለ እኮ ነው ሳይለንት ያደረጉት ይሆናል ያው በብዛት አብዛኛውን ያለ እዚህ ቤተ ክርስቲያን ያለ ቤተ ክርስቲያን አለ ቀደም በጣም ጥሩ ጥሩ አድርገው የሰሩት ቤተ ክርስቲያን ብዙ ቤተ ክርስቲያን አለ በጣም የሚያምር ማለት ነው የምር እና ሊቭ ግቢ በነጻ ሳትሽ ሊቭ ግቢ ቪዲዮ ቶሎ ቶሎ ስሪ ይንቀሳቀሳል። ስድስት ሽ ምናምን መሰለኝ ሰብስክራይብ ያለው ስድስት ሽ ነው። ያ ስድስት ሽ ስድስት መቶ ሰላሳ ሰብስክራይብ አለው። አዎ አይገርምም? ቪዲዮ አሁን ይሄ ስንከ ስንከ ስንክሳር ማለት ነው። እሷ አሁን አስራ አምስት ሰው ብቻ ነው ያየው። ይገርማል። መልካም ነገር እኮ ሰው ብዙ እንትን አይለም። ግን ይለምዳል። ጠንክሬ በዚያው ሰዓት ሽን እያየሽ ምናምን ፖስቺ ችግር የለውም ይደርሳል። ግን እንዴት ነው የበፊተኛው? በቃ እንደሄደ ቀረ ይጠቃቀም ይሄን ነው። ይሄ መስጊድ መስጊድ አይደለም።

ብርድ ደግሞ አይዞሽ። ብርዱ እየገባ ነው ብለችኛል። እንትን ያለ ነገር ልበሽ ወፈር ያለ ልብስ። አንድ ሰው ዘይሬ ልተኛ። እሺ እሺ። የአበባ አድናቂ ከሆንሽ እንግዲህ ይች ቪዲዮም ጋብዬሻ አለው። አበባ በጣም ደስ ይላል። በነገራችን ላይ እዚህ ሀገር ማለት ነው አበባ በደንብ ነው የሚንከባከቡ። በጣም ከሚገባው በላይ እንክብካቤ ይሰጡታል። ስዊዘርላንድ፣ ለአበባ በጣም በስማ በቃ፣ በየርሽበት ነው የምታገኝ፣ በየርሽበት ማለት ነው